በአሜሪካ የስልጤ ወልድቻ ህብረት ይሌ ነለ ደነብ ማህበራ ላይም እሁን ካቱም አረፋ የጋራም ሆን ልተሀብዱ እብሽ ያላቱም ለተረከቡ አደኛ ክብርና ያሐብድናን አረፋይ የጋራ የጋር ታሪክ ብሎትን እኛም ያው የመንግስተክ ያለይ ሌሌይ ዲዮ የልባስ ደግሞ የቀበጠይ ይልባስ ዲዮ ዲባስ አለ ይትፈራይ ዲዮ ሀደኛ በጋራ ሊክ ያሐብዱ አረፋ ይብሽ ተረከብና እኔ ደግሞ ጭምጭም አስሆን ያመጡና የኛ መወልድ ይቻሉ ብሽ እና ሐራፋይ ያው ፈየክ በጋሪ ተረከብና ተዞን አስተዳደርም ይያለው ማህበራዊ ሁሉም ግን ፈድሉ ማለት ኢማም አጂ አብዱላዲ ኢማም ተድሮ ጀመራን ያው የቀረበ ግን ዱዓ ሱናኔ ይጀምር ነው ያንበሉት እንግዲህ አድም ምካቴ እለት ዞፍ ቢታይ በአረፋዊ ብቻ ሁለም ሁሉም ግን ተሜ ጠቃም አላና አድም ግዚ መካም ማንግዝ ለነብር አቱም ዱዓሱ ለባድ ኡምራም አላህ ግዶራሺ ተፍቼ ተፍቼ ታረፍ አረፍ አለ ያጂም እና ዱዓሱ እና በጉትና ባለሰባላ ይህ ሰው ሁሉም አቱነ ዲዛየር መጣም ማለት። ስለዚህ ሀረፋ ይሄን ያስተባብ ይሄን ያስተባበራችሁ ውጭ ያላችሁ እና አገር ቤትም ያላችሁ የስልጤ የማህበሩ አባላት እጅግ አርገን እናመሰግናለን። እንደዚህ አይነት ድጋፎች በቀጣይነት በጣም የቲሞች አሉ፣ አረጋውያን አሉ፣ ጧሪ አጧሉ። ይሄን ማዕከልም ደግሞ በስፋት የማስፋት እቅድ አለን። ይሄን ተቋም ስናሰፋው በጣም በርካታ ሰው ይገለገላል ማለት ነው። ይሄ ብቻ አይደለም። ሌሎች የኦቲዝም ሴንተርም አለን የቲሞች ደግሞ የሚያድጉበት ቦታም አለ። እንዲሁ ደግሞ የመስማት ተሳናቸውን ደግሞ የሚማሩበት ትምህርት ቤት አለ። ብዙ የእኛን ድጋፍ የሚፈልግ ብዙ አለ ማለት ነው። ስለዚህ አንዱ ይሄን ነገር ስናደርግ የማህበራዊ ተጠያቂነትን ኃላፊነትን የመወጣት አንዱ አካል ነውና አቅም ያላችሁ ይሄን በመደገፍ ትርፍ ልብስ ያለው ደግሞ ትርፍ ልብስ በመስጠት እነዚህን ወገኖቻችን መንከባከብ እና አብረናቸው ህብናቸው መሆን ይኖርብናል። እንዲህ አሁን ይሄ እስልምናውም ያዘናል ባህላችንም ያዘን። ስለዚህ ባህሉና እስልምናውም ያዘንን በመተግበር ለወገኖቻችን አለን ማለት ይኖርብናል። እንግዲህ ትሽሎሙም ሰብ ለሰብ ደዊን ይሌና ነው ውሃንን ያሴ ነው በቃ ሁልከ ሰብ ለሰብ ደዊን ባላኔ አድብራ ላይ ሆሽድብራ ላይ አድብራ ለጨጣ ሰብ ቢሆን ሰደቃ ሙንኛ እንደገና ደሞ ሰቢ ደግሞ አይሪቢያንም ከያሻምሩ በባድም በባድም ቁፍም የባለመቅ በአገር አቀፍ ደረጃም ያው ከተረጅነት ድምርታማነት የሚል ንቅናቄ ጀምረናል። አንድም ሰው እንዳይራብብን በተረጅ ጓሮዎች ላይ ብዙ ስራ እየሰራን ያለነው። ይሄ ስራ የአሜሪካ ያላችሁ እና አገር ቤትም ያላችሁ ተወላጆች ይሄ ስራ የሚደግፍ ነው እና እያደረጋችሁ ያለ ነው። እጅግ ባላችሁበት ቦታ እጅግ የላቀ ምስጋናችን ይደረሳችሁ እንላለን። በድጋሚ እንኳን ለአንድ ሺ አራት መቶ አርባ ስድስተኛው የዳላ አረፋ በዓል እንኳን በሰላም አደረሳችሁ። ላለሁ እጅግ አድርጌ አመሰግናለሁ። የሰው እጅ ማየት በጣም የተጠላ ነው። ስለዚህ ይሄ ስላለ ብዙ ሰዎች እየቸገራቸው ቤታቸው ውስጥ ተጠቅልለው ቁጭ ያሉ ሰዎች አሉ። እነዚህን ሰዎች ፈልገው ማውጣት ቀላል አይደለም። አሁን ያለው ከኑሮ ውድነቱ ጋር በተያያዘ በጣም በርካታ ሰው የሰው እጅ ለማየት የተዳረገበት ሁኔታ አለና ይሄ ከዚህ ከልየታ ጀምሮ ያለው ነገር በጣም ውስብስብ የሆነ ነው። እነዚህ ወንድሞቻችን አሁን ሲመጡ አሁን የነበረውንትን ስሜት የተለየ ነው። በተለይ ከዞን አስተዳደርም ጀምሮ እንደዚህ አይነት ሰዎች አሉ። ከእነሱ ጋር ኮሚኒኬት አድርጎ በሚል እንትን ሲል እነሱን ኦልሞስት ግማሽ መንገድ ሄዶ እስከ መቀበል ያህል ድረስ ነው እንትን ያለ ነው እና አሁን እነሱም ፕሮግራማቸውን ቤተሰባቸውን በሙሉ ጥለው ለዚህኛው ፕሮግራም ለዚህ መሳካት ሲያደርጉ የነበረው ገበያ ሄደው ከብቶቹን ገዝተው የመጡ ሰዎችን ጨምር ከሁል ባላ ከብቶቹን በእግራቸው ነጥተው እስከዚህ አመጡ። ካመጡ በኋላ ደግሞ አሁን ሶስት ነው አራት ቀን ነው እዚህ ጥበቃ ሲያደርጉ የነበሩ ሰዎች ከፍተኛ ረበሮም አሁን በተለይ የተደገሩ ሰዎች ለመርዳት ሁሉም ሰው ጋር ያለው እየተፈጠረ ያለው ኮሚትመንት ደስ የሚል ነው። ይሄ መቀጠል ያለበት ነው። ሁሉም ሰው በዚህ ልክ ኮሚትመንት ወስዶ መስራት የሚችል ቢሆን ለዚህ ዝግጁ ቢሆን የተቸገረ ሰው አይኖርም። በእርግጠኝነት መናገር እንደሚቻል ያው እኛ መጀመሪያ ሰዎችን ለይተናል። ለእንደዚህ አይነት ችግር የተጋለጡ ሰዎችን ለይተን መረጃቸውን ሰብስበን እንትን ካደረግን በኋላ ሰዎችን የማፈላለቅ ስራን የሰራ ነው። ይሄን የማፈላለጉን ዞን አስተዳደርም ወስደዋል። ከዛ ውጭ የተለያየ ቦታ ካሉ ሰዎች ጋርም ኮሚኒኬት በማድረግ መረጃውን የመሰብሰብ ስራ ሰራን ማለት ነው። ስለዚህ አሁን እነዚህ በአሜሪካ የሚኖሩ የስልጤ ተወላጆች ያቋቋሙት ህብረትም በዛ መልኩ ነው ያገኘ ናቸው። ከዛ በተጨማሪ አሁን ከተማው ላይ ዛሬ ስታዲየም አካባቢ ሄዳችሁ አይታችሁ መረጃ ወስዳችሁ ሊሆን ይችላል። ከቱርክሽ ኤድ ጋር ያው በየአመቱ ቆይቷል ከጀመረ። እነሱም በተመሳሳይ መልኩ ከብቶችን ገዝተው አሁን አርደው ስታዲየም ላይ በመከፋፈል ላይ ነው ያለው። ስለዚህ አሁን በእነዚህ አይነት መልኩ ያሉ ሌሎች አካባቢዎችን ያሉትን የማደራጀት ከዛ ውጭ ደግሞ አብዛኛው ሰው አሁን በየሰፈሩ ዱያ አንድ ሶስተኛው የምስኪን ህቅ ነው አደለ? ስለዚህ ዱያም በተገቢው ሰው እንትን አድርጎ እንዲሄድ በማድረግ በኩል ሁሉም አውቅሮች ሁሉም ወረዳዎች ላይ ተመሳሳይ ስራዎች እየሰሩ ናቸው። በዚህ በአህለል ካሄድ የሚሰሩ ስራዎችም አሁን ስልጤ ወረዳ ሰሙን አለም ገበያ ምስራቅ አዘነስ ነበር ወይም አዲቹ፣ በተመሳሳይ መልኩ ምዕራብ እነዚህ ስራዎችን እየሰሩ ናቸው። ወረዳዎች እያስተባበሩ ሎካሊ ሰዎችን በማስተባበር ሰዎች በጋራ ሆነው አንድ ክፍት ከገዙ ቢያንስ ስድስት ከሆኑ ሰባተኛውን አንድ እጣ ለምስኪን እያወጡ ያለበት ሂደት አለ። ሙሉ በሙሉ አንድ ሶስተኛውን የሶስት ቦታ አድርገው አንድ ሶስተኛውን እየሰጡ ያሉም አሉ። ከዛ ውጪ ከደረሳቸው ቻቸው ቅርጫ አድርገው ከደረሳቸው አንድ ሶስተኛውንም የሚሰጡ አሉ። በቅርጫ ወስደው የቅርጫውን አንድ ሶስተኛ ማለት ነው። ስለዚህ በብዙ መልኩ እየተካሄደ ነው ያለው። ከዛ ውጭ ደግሞ ያ አሁን አልባሳትንም የማሰባሰብ እነዚህ ለልጆቻቸው አቅም ለሌላቸው ሰዎች ለራሳቸው አልባሳትን የማከፋፈል ስራ ተሰርቷል። ትምህርት ቤቶችም ጭምር አሁን ህጻናት ከየቤታቸው ከወላጆቻቸው ያሉ የማይፈልጓቸውን ተርፍ አልባሳትን እየሰበሰቡ ለነዚህ ለተቸገሩ ሰዎች የማከፋፈል ስራ ተሰርቷል እና እንትኑ ዘርፈ ብዙ ነው። ያው ስራው ከተጀመረ አሁን ትሬንድ እየሆነ የመጣ ነው። በጋላይም በነበረው እህል የማሰባሰብ ስራ ተሰርቷል። አንድ ፍኝ ለወገን በሚል እንትን የተደረገ አለ። ከዛ ውጭ ደግሞ የአቅመ ደካሞችን እርሻቸውን የማረስ ሰብላቸውን የመሰብሰብ ስራዎችን በተመሳይ መልኩ ተሰርተዋል። ከባለፈው ክርምት ጀምሮ ደግሞ እነዚህ አረጋና አቅመ ደካማ የሆኑ ሰዎች ቤት ግንባታ አሁን ከዞን እንደ ዞን ወደ ስድስት መቶ ከዛ በላይ ቤቶች ተሰርተዋል በባለፈው ክርምት፣ አሁን በበጋው እንደዚሁ ከሶስት መቶ ሁናም በላይ ቤቶች የተሰሩ አሁን ለባለቤቶች እየተላለፈ ያለበት ሂደት አለእና ይህንን ስራ በደንብ የማጠናከር መሰረት እንዲህ የማድረግ ስራዎች ተሰርቷል። ኦፍኮርስ መቀጠል ያለበት ነገር አለ። አሁን አንዳንዶቹ ቤቶች ተሰርቷል የተባሉ ቤቶች አንዳንዶቹ ሰው ሊያኖሩ የሚችሉ ይችላል። ስለዚህ እነዚህ ነው የማሟላት የውስጥ ቁሳቁስ ጭምር የማሟላት ስራዎች እየተሰሩ ያለበት ሂደት አለእና ይሄ ጠንክሮ መሄድ ከቻለ እርስ በርስ ከተጋገዘ፣ አሁን ያለውን ኑሮ ውድነትም አይደለም ሌሎች በርካታ ችግሮችን በቀላሉ መውጣት የምንችልበት እድል በእጃችን እንዳለ የሚያመለክቱ ነገሮች አሉና ያው እናንተም በሚዲያ በኩል ይህን ፕሮሞት በማድረግ፣ ከዛ ውጪ አሰሪና ሰራተኛ የሚባል ዘርፍ አለ። በተለይ አሁን በርካታ ስራ አጣለ። በአንድ በኩል ስራ የሚሰራላት ያጣለ፣ በሌላ በኩል ደግሞ ስራ አጦች አሉ። እነዚህን የማገናኘት ስራዎችን ከነሱ ጋር ያለውን ሪሌሽንሽፕ የማጠናከር እርስ በርስ ተሳስበው አሁን ኢንዱስትሪዎችም ለሰራተኞቻቸው ተገቢውን እንክብካቤ ተገቢውን የሴፍቲ እንትኖችን ጠብቀው እንዲሰሩ በማድረግ እንደገና ሰራተኞችም ደግሞ ሙሉ ጊዜያቸውን ሙሉ ይፈርታቸው ሙሉ እውቀታቸውን በተገቢ አውተው እንዲጠቀሙ በማድረግ በኩል በሁለቱ መካከል ያለውን ግንኙነት የማጠናከር በወንዳቸውን የማጠናከር ተቋሙ ሲኖር ሁለቱም በጋራ መጠቀም የሚችሉበት እድል እንዲኖሩ ለማድረግ ነው። የአስናዱ ዓለም አቀፍ የስልጤ ተወላጆች ናቸው። እኛ አረፋን ስናከብር እነሱን አስበን በዚህ አሻራችን እናሳርፋለን ብሎ ነሰሩት። ይህን ራያ ሁሉም መከተል አለበት። ይሄ አላማው የተቋቋሙት ደግሞ በዚህ ብቻ ሳይሆን፣ በእውቀት በስነ ልቦና፣ በሳይኮሎጂ በሁሉም ነገር ማህበረሰቡን አንድ እርምጃ ወደፊትና ና ማህበረሰቡን ለማንቃት ነው የተቋቋሙት። ለትርፍ ለምንም የተቋቋም አይደለም። ይሄ ወደፊት ለአሁንች የሚደረግ ነገር ነው። ወደፊት ታውቁታላችሁ። ትልቅ ዓላማ ይዞ የተነሳ ነው ማህበሩ፣ ህብረቱ ማለት ነው። ድሃ ሀብታም፣ ምሁር የተለያዩ አሊሞች ያሉበት ነው። ዱዓ እንዲታረጉላቸው እየጠየኩኝ ሁላችንም ለዚህ ለ1446ኛ ኢደል አረፋ በዓል እንኳን በሰላም አደረሳችሁ እያልኩ መልዕክቴን አስተላልፋለሁ። ሌላው ይህንን የሚከታተሉ ሰዎች ሁሉም ሰው ድጋፉን ያቅሙም በእውቀቱም በሀብቱም በገንዘቡም በጊዜውም እነዚህ ያሉ አረጋውያንን ቢያግዝ የተሻለውን ለሱም እንዲሻል አረገው አላ ስለሆነ፣ እኛ ደግሞ እስልምናችንም የሚያዘው መረዳዳት ነው። የጎረቤት ሀቅ አለ። የሌላም እምነት ቢሆን የጎረቤት ሀቅ አለብን ይላል። እዚህ ውስጥ ደግሞ አጋጣሚ ሆኖ የሌላም እምነት ተከታዮች አሉ። የሌላ እምነት ተከታዮችም እዚህ ጋር ስትመጡ፣ በዓል ሲመጣ ወራቤ ላይ የመቄዶንያ ማዕከል ላይ ሌላ እምነት ተከአንድ እምነት እስልም ብቻ አይደለም ያለው ሌሎች ክርስቲያኖችም አሉ። ሌላ እምነት ተከታዮች ስላሉ ሁላችሁም ፊታችሁን እንድታዞሩና ከጎናቸው እንድትቆሙ እጠይቃለሁ። አመሰግናለሁ። ዓለም አቀፍ የስልጤ ህብረት ወይም ኢንተርናሽናል ስልጤ አሊያንስ የሚባል አዲስ ዓለም አቀፍ ድርጅትን መልእክት ለማድረስ ነው። ስልጤ ዓለም አቀፍ የስልጤ ህብረት በመላው ዓለም የሚገኙ የስልጤ ተወላጆችን በማስተሳሰር በትምህርት፣ በተለያዩ ማህበራዊ ጉዳዮች የስልጤ ተወላጆች በጋራ ጉዳያቸው በጋራ እንዲሰሩ ለማድረግ የጀመረ በሰሜን አሜሪካ ፍቃድ አውጥቷል። ዋና መቀመጫውም እዛ ነው። በቅርቡ ደግሞ ላውንች ለማድረግ ብዙ ዝግጅቶችን የሰራ የተንቀሳቀሰ ይገኛል። ወደፊት የስልጤ ተወላጆች በብዛት በሚኖሩባቸው ቦታዎች ሁሉ ቅርንጫፍ መስሪያ ቤቱን ከፍቶ የማህበረሰቡን ጉዳይ በተለይ በአለም አቀፍ ደረጃ ኢምፓክት ፉል የሆነ እንቅስቃሴ ለማድረግ ህብረተሰባችንን በአለም አቀፍ በተለያዩ ጉዳዮች ለመወከል በኢኮኖሚው፣ በትምህርቱ፣ በጤናው ዘርፍ በተለያዩ ዘርፎች ማህበረሰባችን ለማገዝ በተለይ በአለም አቀፍ ትምህርት ተቋማት በዩኒቨርሲቲዎች የስልጤ ተወላጆች የስኮላርሽፕ እድል እንዲያገኙ ሰፖርት ማድረግ፣ በኢኮኖሚው፣ በግንዛቤው፣ በስልጠና በተለያዩ ነገሮች ለመስራት አልሞ የተነሳ ድርጅት ነው። በቅርቡ ላውንች እስከሚሆንም ድረስ በጎ ስራ ለመስራት ነገ ከነጎዲያ ማለት አያስፈልግም በማለት አረፋን በእኛ ምክንያት የተወሰኑ ሰዎችም ቢሆን ተደስተው እንዲያሳልፉ እንፈልጋለን ብለው ይሄን በሶስት በአራት ቀን ያስተባበሩት ስጦታ የአረፋ የእርድ የሚሆን ነገር እንድንሰጥላቸው ነው የላኩን። እሱን ለማድረስ ነው እዚህ የተገናኘ ነው። በዚህ መሰረት የአረጋውያንን ቅድም ዘይረናል። አሁን ደግሞ የምንገኘው ኡሙ መሐመድ ኦቲዝም ሴንተር ነው። ማህበረሰባችን ውስጥ እንደዚህ የት ማዕከል እንዳለ ብዙ ሰው መረጃም የለውም። ኦቲዝም ምን እንደሆነም ብዙ ግንዛቤ የለም እና አንድ እህታችን መሐመድ የሚባል ልጅ አላት ኦቲዝም በራሷ በልጇ ደርሶባት እሱን ተንተርሳ የከፈተችው ማዕከል ውስጥ ነው ያለ ነው እና መልእክታችን አድርሰናል። ስልጤ ኢንተርናሽናል ስልጤ አሊያንስ በሚቀጥሉት ጊዜያት ብዙ እቅዶች፣ ብዙ ራእይ፣ ብዙ አላማ ስላለው ዓላማውን እንዲያሳካና ቦታውን እንዲደርስ የሁላችሁንም ትብብር የሁላችሁንም እገዛ ይጠይቃል። እንኳን አደረሳችሁ። ኢድ ሙባረክ። አበይ ላድክም።

ሬር ሄድኩ ለምን ይሄ ከስኩ ይግዛ ለባይቲን በኢ ወቅት የሆነ ጩሎ የስልጤም ባለ አደካ አቦነክ ትትከሽ መጣት እሸ ገና እንት ጂንስ ያገብ ያድጎብልባን እትቀበጥ አንነ ወቅት በያን ሌን በቀሰብኩ በያን ሌን ህጻናት ማሳደገ ወይም ወይጂ የቲማ ያለቅ ባን ግዝ ከፈትኩ በኢዞፍ ለኢቀደ ካዶሽቱ መጦ ቴኢሚ ጩሎ ሉሌ ገኔቶ ሰዱይመ ገነ ሆኖ እድግረ ገቡን ናር ገኔት አናረ ወሳና ናር ባይት አኩ አልሐምዱልላ በያንም ተምሰረተ ወላኩም ብለካይን አለ ወጀቲ ማሌቃን በኢ ቡስተ የናረይ ኦቲዝም ይሌኔ ሰብ ውሃም ገንኤቴት ትማርና አርባይት ውሃም ብኤት ጀመረ በገረድና ቀመርያ በኢ ቀጠለ ደሞ እንደገና ፈድሉ መሐመድ ፈድሉ መሐመድ እንደገና አይሰማ ነይ ሰብሉ ሃም ከፈተ ባይት አኩ እንደገና ይሆለ ሃውጀንጋ መቅዶኒያ በውልቂት በናራ በበልኤት በሻው ሁሉም እቴናሬ ውስጥ እቅር ላይ ናር ሃውጄ ቢንዞቴ ጥሽታላን አፍሪባሆ ባይት አቦቸ እንደጨ ዋናኑም ፍሪኑም ለሉነ ሽበትኑም ኡሁነ በልካደም ኡሁነ ግዝበላኒ ሲድቢቱምኑም ዱአምኑም ይጄጃ አክነ ስልጤ ተወላጅ ሆንኩም በመጀመረ ደረጃ ዞን አለሙ ተዱዋወልኩም ሂነ ተቋም ባሶታም ላኔ ምክፈል የሮሪ አተ ይውዳው ባይት አልሐምዱሊላህ አውጃ ደኛ ምእት መጪኛ ፈጃው ባይትን የቀሪ ግዝቢ ይነብሩም ባይት ፋፊቶት በኢ በቀጥሎት ሰሜን አሜሪካ ያሉ ወልድቸና ለገግኑም ኖሮ ሰብ አብዛኛ ከሄደ ለኢናር ለገግኑም ኖሮ ኒበሮት በጨጤ ወቅቱ ሂነ ሰበ ኢክሶ በቀሉ ወቅት በቀሉ ወቅቱ አኖ አሶ ባሶቱኑም አላ ኸይር ጀዘክ ፈለይ ሙባይትን የሮሬ ግዝምን ግዝን እሁና ሓጴ ቀልብን አለይም እንጂ ብር ኢለ ብር ላልኢ ተእለዎን ለሰብ ሃላፊ ተርፌን ምስት ሚልያርዴር አለ ምስት ብልየነር አለ የኛም ወልድ ገናም አለ ባይትን ግን የአድገ ባፈሩስት ገባ ሂነ አስቦት ሂነ አሶት አላ ኸይር ጀዘክፈለም ሰሜን አሜሪካ ለም በጎርፊሚ አቱማ የሆነ ግዝ ችግር ባላቱም ነው አክ እንደገና እኛ ተልበና ለሚን ወገንቸና ግዞ ነውን ይቦርሶም ባሎ ህነ ይባሶቱኑ አላህ ኸይረ ጀዘክ ፈለም ገናም ይሁን አይትኪተል በኤ ማለም አላህ ኸይረ ጀዘክ ፈለም ህነ ይብቻለው በላን ግዝ አሰብና ባሙ በግልም ደወልኩምኛ ከረከብነ ደስ ለናን ባሙ ይሁን ይሄ በስበሰብኤት ወልዴ ሁሉ በስበሰብኤት ቲኢቢስ ብኛን ጊዜ ተሌቃው ቢባው መጣሁ አላ የጥቂ በለም ያ ረቢ እነሚ ባሊክ እድማም አለ ጊዶራሽ አለ ጊዶራሽ አለ አፍያ ሲሐ ያበም ያ ረብ አሜሪካ አላ ቆታበም ኦናንጋ ግዝባሙ ግዝባ ሓድም ምርትም የለና በለግዝ የለ በለግዝ ቀብልና